የግብርና ልማት ሰራተኞች ለቴክኖሎጂ ሽግግርና ለምርትና ምርታማነት እድገት የላቀ አበርክቶ እንዳላቸው ተገለጸ። የግብርና ሴክተር ምሰሶዎችን በማሳካት የበለጸገ ቤተሰብ ለማየት እተጋለሁ በሚል መሪ ሀሳብ የማዕከላዊ ኢትዮጵያ ክልል መንግስት በግብርናው ሴክተር በግብርና ትራንስፎርሜሽን አቅጣጫዎች ከከምባታ ዞን ከአድያ ዞን ምስራቅ ባደዋቸው ወረዳና ከጠንባሮ ልዩ ወረዳ ሁሉም ቀበሌያት ለተወጣጡ የግብርና ልማት ሰራተኞች ስልጠና መስጠቱን ተመላክቷል። የስልጠና መድረኩን የመሩት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር መንግስት የህዝቡን ኢኮኖሚያዊና ማህበራዊ ተጠቃሚነት ለማረጋገጥ በግብርናው ዘርፍ የተለያዩ ፖሊሲዎችን ነድፎ እየሰራ ሲሆን ባለፉት ሰባት የለውጥ ዓመታት የግብርናውን ሴክተር ዋናው የሀገሪቱ የኢኮኖሚ ሞተር በማድረግ በትኩረት በመስራቱ የህብረተሰቡን ተጠቃሚነት ማረጋገጥ መቻሉን ተናግረዋል። የህዝባችንን የኢኮኖሚና ዘርፍ ብዙ ፖሊሲና ስትራቴጂዎችን ነጥፎ ወደ ተግባር ገብቷል። በተለይም ባለፉት ሰባት የለውጥ ዓመታት ግብርናውን ሴክተር ዋናው የአገሪቱ የኢኮኖሚ ሞተር አድርጎ ዋነኛው ዘርፍ አርጎ ትኩረት ሰጥቶ በመስራት ዘርፍ ብዙ ውጤቶች ተመዝግቧል። በዚህም የህዝብ ማድረጋ የህዝብ ጠቃሚነት ማረጋገጥ ጀምረናል ድህነትን ለማሸነፍ አካባቢያዊ ጸጋዎችን ማወቅ፣ መለየት፣ ማልማትና ጥቅም ላይ መዋል ይገባል ያሉት የተከበሩ አቶ ዑስማን ሱሩር በክልሉ ያሉ ዘርፈ ብዙ ጸጋዎችን በአዳዲስ መንገዶች፣ እይታዎችና ሙከራዎች በመሞከር ፍራፍሬ በማይመረትባቸው አካባቢዎች ሙዝና ሌሎች የፍራፍሬ አይነቶችን ማምረት እንደተቻለና በአመት አንድ ጊዜ ይመረትባቸው በነበሩ አካባቢዎች ሶስትና አራት ጊዜ ማምረት መጀመሩን ጠቅሰው ለዚህም ስኬት ዋነኛ ተዋናይ የልማት ሰራተኞች ናቸው ብለዋል። ዋናው የአገራችን ጠላት የሆነውን ድህነትን ለማሸነፍ ቀዳሚው ጉዳይ ጸጋችንን መለየት፣ ጸጋችንን ማወቅ፣ ጸጋችንን ማልማት፣ ጸጋችንን በማልማት የህዝባችንን የኢኮኖሚና ማህበራዊ ልማት ተጠቃሚነት ማረጋገጥ ነው። በዚህም በክልላችን ያሉ ዘርፍ ብዙ ጸጋዎችን በአዳዲስ መንገዶች በአዳዲስ እይታዎች አዳዲስ ሙከራዎቹን በማድረግ በርካታ ስራዎች ተሰርተዋል። በተሰሩ ስራዎችም ተጨባጭ ለውጦች መጥተዋል። በዚህም የህዝብ ጠቃሚነት ማረጋገጥ ጀመረናል። በተለይ ከዚህ ቀደም ያልተለመዱ በክልላችን የአዳዲስ እሳቤ ውጤት የሆኑ እናንተ የልማት ሰራተኞች ዋነኛው ሞተር ሆናችሁ አርሶ አደሩ ያደረሳቸው የማይቻሉ የሚመስሉ ግን ያስቻላቸው ስራዎች አሉ። ለአብነትም ሙዝ በማይታወቅባቸው አካባቢ ፍራፍሬ በማይታወቅባቸው አካባቢዎች የፍራፍሬ ማዕከል በማድረግ በበጋ አልምቶ በማይታወቅባቸው አካባቢዎች ከዓመት ከአንድ ጊዜ በላይ ማምረት የማይቻል ይመስል ከነበረበት ዛሬ ሶስት አራት ጊዜ ማምረት እንዲቻል ምቹ መደላደል ተፈጥሯል። ለዚህ መደላደል ደግሞ መፈጠር ዋናዎቹ ተዋናዮች እናንተ የልማት ሰራተኞች ናቸው። ግብርናን በማዘመን ድህነትን ለማሸነፍና ብልጽግናን በቤተሰብ ደረጃ በማረጋገጥ የሕብረተሰቡን ተጠቃሚነት እውን ለማድረግ እየተሰሩ ባሉ ስራዎች ለተመዘገቡ ስኬቶች የተጉ የልማት ሰራተኞችን ያመሰገኑት የቢሮ ኃላፊ የተጀመሩ መልካም ጅማሮዎችንና ተስፋ ሰጪ ውጤቶችን ይበልጥ በማጽናት በማላቅና አጠናክሮ በማስቀጠል ምርትና ምርታማነትን በማመጣጠን የሕዝቡን የላቀ ተጠቃሚነት ማረጋገጥ የቀጣይ ቁልፍ ተግባራት መሆናቸውንም ተናግረዋል። ግብርናን በማዘመን ድህነትን የድህነትን ተራራ ማናድ በምትኩ ብልጽግናን በቤተሰብ ደረጃ ማረጋገጥ ብሎ የተቀናጀ የተናበበና የተባበረ ጥረት በሁሉም አካላት ከፌዴራል እስከ ቀበሌ ማዕከል ድረስ አቅሞቹን አስተባብሮ በመሄድ በርካታ ወጥኖ ተቀምጧል። በዚህም ያሉን አቅሞች በሙሉ አስተባብረን ለመሄድ ጥረቶች የደረጉ ይታ ይህ ጥረትም የሚታይሉ ውጤት እያመጣ ነው ያለው። ኢትዮጵያ ከምትታወቅበት ኢትዮጵያውን ከምታወቁበት፣ ድህነት ስንዴ ለማኝነት፣ እጅን ለመጽዋት ከመዘርጋት የሚያወጣ ስራ እየተሰራ ነው ያለው። በዚህም ተጨባጭ ለውጦች ማየት ጀምረናል። ህዝባችንም የለውጡ የውጤቱ ተጠቃሚ መሆን ብቻ ሳይሆን ማጣጣምና ተደማሪ ስራ መስራት ጀምሯል። ይህን ስራ በመስራት ደግሞ የእናንተ ሚና ተኪ የለው፣ ወደር የለው። ለዚህ ትልቅ ጥረታችሁ ለተገኘው ስኬት፣ ለነበራችሁ አበርክቶ የክልላችን መንግስት፣ የክልሉ ግብርና ቢሮ ታላቅ ክብርና ምስጋና ለእናንተ ማቅረብ ይወዳል። ትናንት የጀምርነውን መልካም ጅማሮ ተስፋ ሰጪ ውጤት የበለጠ በማስፋት የበለጠ በማላቅ ያልተደረሰባቸው ቦታዎች በመድረስ ምርትና ምርታማነት እድገትን በማመጣጠን የህዝቦችን የላቀ ተጠቃሚነት ማረጋገጥ የቅጣዩን ቁልፍ ተግባራችን ይሆናል። በመንግስት የተነደፉ አዳዲስ ስትራቴጂዎችንና የግብርና ልማት አቅጣጫዎችን በውል ማወቅ መረዳትና ለስኬቱም የግልና የጋራ ጥረት ማድረግ ከልማት ሰራተኛው ይጠበቃል ያሉት የቢሮ ኃላፊ የቴክኖሎጂ ሽግግርን በማምጣት የአርሶ አደሩ ምርትና ምርታማነት ማሳደግና ተጠቃሚነቱን ማረጋገጥ ከመላው የግብርና ልማት ሰራተኞች የሚጠበቅ ተግባር በመሆኑ በትኩረት ሊሰሩ እንደሚገባም አሳስበዋል። እንደ መንግስት የተነደፉ የፌዴራል መንግስትም በክልላ መንግስታችንም የተነደፉ አዳዲስ ፖሊሲዎች፣ ስትራቴጂዎች፣ አዳዲስ የግብርና ልማት አቅጣጫዎች፣ ግብርናን የማሻገር አቅጣጫዎች በውል ማወቅ መረዳት፣ ለስኬታቸውም የግልና የጋራ ጥረት ማድረግ ከዚህ ለማሰራተኛ ይጠበቃል። የቴክኖሎጂ ሽግግር በማምጣት የአርሶ አደሩን ምርትና ምርታማነት አሳድጎ የአርሶ አደሩን ተጠቃሚነት ማረጋገጥ። የከምባታ ዞን ምክትል ዋና አስተዳዳሪና የዞኑ ግብርና መምሪያ ኃላፊ አቶ ተሾመ ሄራሞ የግብርናው ዘርፍ ከጊዜ ወደ ጊዜ እየዘመነና ምርታማነቱ እያደገ መምጣቱን ገልጸው በዘርፉ እየተመዘገቡ ያሉ ስኬቶችን ይበልጥ ለማሳለጥ መድረኩ አጋዥ መሆኑን ተናግረዋል። ግብርና ከጊዜ ወደ ጊዜ እየዘመነ እየሄደ እንደሆነ ይታወቃል። የግብርና ምርትና ምርታማነት ከወትሮ ለየት ባለ መልኩ በሁሉም ዘርፍ እያደገ እንደሆነ ይታወቃል። የምርት እድገት ብቻም ሳይሆን የወቅት እድገትም ጭምር ከተለመደው ከበልግ ከመሀሪና ከመስኖ ባለፈ ጸደይና ቅድመ በልግም ጭምር እንደ ማዕከላዊ ኢትዮጵያ ክልል በልዩ ሁኔታ እየተመራ ውጤት እየተመዘገበ እንደሆነ ይታወቃል። ይህንን ይበልጥ ለማሳለጥ ይህንን ማስፋትን ማሳለጥን ታሳቢ በአረጋ መልኩ የተፈጠረ መድረክ እንደሆነ ሊታወቅ ይገባል። እስካሁን በፈጠነው ርቀት ከውትሮ ለየት ባለ መልኩ ክልላዊ ኢኒሽቲቮች አሉ፣ ሀገራዊ ኢኒሽቲቮች አሉ። እነኚህ ኢኒሽቲቮች በእናንተ ተዋናይነት በእኛም በማስተባበር የሜና በየአካባቢ የየአካባቢን ጸጋ ማዕከል በማድረግ በርካታ ለውጦች በርካታ ውጤቶች የመጡበት ሁኔታ አለ። ይህንን ይበልጥ ለማስፋትና ለማጠናከር ማጠናከርን ታሳቢ በማድረግ ነው ይሄ ማድረግ የተዘጋጀውና በዞኑ በእንስሳት ሀብት ልማትና በሌሎች የትራንስፎርሜሽን ዘርፎች በተሰሩ ስራዎች ከፍተኛ ውጤት እየተመዘገበ መሆኑን የገለጹት አቶ ተሾመ ሄራሞ በእንስሳት ዝርያ ማሻሻል፣ በቡና ልማት፣ በአረንጓዴ አሻራ፣ በመስኖ ልማትና በመህራ አዝመራ የመካናይዜሽንና ና ኩታ ገጠም አስተራረስን ተግባራዊ በማድረግና ሌሎች ተግባራትን በማከናወን አርሶ አደሩን ተጠቃሚ ያደረጉ ውጤቶች ተመዝግበዋል ብለዋል። እንደኛ እንደ ከባታ ዞን በእንስሳት ሀብት ልማት ይሁን በሌሎች ትራንስፎርሜሽን አጀንዳዎች ወይንም በሌሎች ዋና ዋና ተልዕኮዎች ላይ ትላልቅ ውጤቶች እየተመዘገቡ ነው ያሉት። ከእንስሳት ዘርፍ አንፃር እንደ ዞናችን ከዝርያ ማሻሻል ስራ አንጻር በተለይም 58 ፐርሴንት የደረስንበት ሁኔታ አለ። ከቡና ልማት ልማታችን አንጻር እንደ ማዕከላዊ ኢትዮጵያ ክልል ከምባታ ዞን በጣም ከፊት ከሚመሩ ዞኖች አንዱ ነው

ብዙ ጠቀሜታ ያላቸውን የፍራፍሬ ደኖችን በተቆማት ማይከል በግለሰብ አርሶአደር በውል መሬት እየተከልን እየሄድን ያለንበት ሁኔታ እ አረንጓዴ አሻራ ግቡን ከማሳካት ባለፈ በኢኮኖሚውም ዘርፍ ልዩ ተጠቃሚነትን የአርሶአደሩ ልዩ ተጠቃሚነት ለማረጋጋት ግብ ጥለን እየሰራን ያለንበት ሁኔታ በጣም ተስፋ ሰጪ ነው የሚል እምነት አለኝ። ከዚህ ውጪ የመስኖ ተግባራችንን በተመለከተ ከዚህ በፊት ከነበሩ በጣም ለየት ባለ መልኩ የአርሶ አደሩን ፍላጎት ማዕከል በማድረግ አርሶ አደሩ የሚያዋጣውን ኢኮኖሚካሊ ፋይዳ ያላቸውን በገበያ ደግሞ አዋጭ የሆኑ ሰብሎችን እንዲዘራ የኤክስቴንሽን ስራ ተሰርቶ፣ መድረክ ተፈጥሮ፣ ተግባቡ ተፈጥሮ በልዩ ሁኔታ እየተመራ እያንዳንዱ አካባቢ እየተመዘገበ ያለው ውጤት በጣም አስደናቂ ነው። የማራ አዝማራችንን በተመለከታ ከውትሮ ከጊዜ ወደ ጊዜ የመካኒዜሽን ስራ እየሰፋ እየመጣ ያለበት ሁኔታና ና ኩታገጣም አተራረስና አዘራር ከጊዜ ወደ ጊዜ እየጨምራ እየመጣ ያለበት ሁኔታ የመሬት ጥበትና የተፈጠጠሳ መሬት መሆኑ ሳይገድበን በኩታ ገጠም አተራረስ ከጊዜ ወደ ጊዜ ምርትና ምርታማነትን እያሳደገ እየሄደ ያለበት ሁኔታ በጣም ተስፋ ሰጭን የባለሙያን የሙያ ድጋፍን ያሳየ እንደሆነ በተለያዩ ጊዜያት ዞረን ባየንባቸው አካባቢዎች ለአብነት ለከንባታ ዞን ነበራዊን የገና አካባቢ ቱማ ክላስተርን ማየት ይቻላል። ለልማት ጣቢያ ሰራተኞች የተዘጋጀው የስልጠና ሰነድ በአቶ ኡስማን ሱሩር የቀረበ ሲሆን ስልጠናው በክልሉ በተመረጡ ማዕከላት በሚቀጥሉት ቀናት የሚካሄድ መሆኑን ተመላክቷል። የስልጠናው ተሳታፊዎች በሰጡት አስተያየት የክልሉ ግብርና ቢሮ ከፈጻሚና አስፈጻሚ አካላት ጋር በቀጥታ በመገናኘት እንዲህ አይነት ስልጠና መስጠቱ የተሻለ ግንዛቤ እንደፈጠረላቸውና በቀጣይም የተጀመሩ የልማት ሥራዎችን አጠናክሮ ለማስቀጠል አጋዥ መሆኑን ተናግረዋል።